ማየት የኢትዮጵያን የሚዲያና የኮሚኒኬሽንን ታሪክ ግልጽ አርጎ ነው የሚያሳየው። በአሰራር፣ በአወቃቀር፣ በቴክኖሎጂ እና በባህል ደረጃ ከየት ተነስተን የት እንደደረስን ነው። ምናልባት ባለፉት ሰማኒያ ዓመታት በዓለም ላይ በተፈጠሩ የቴክኖሎጂ ሂደቶች እና ከዚህ ጋር በተገናኙ የዘለለው ያለ አይመስለኝም። ጥቂት ነገሮች ካልሆኑ በስተቀር አብዛኛዎቹን ቴክኖሎጂዎች እየተጠቀመ ነው እዚህ መድረስ የቻለው። አሁን ኢዜአ ያንን ነገር ብቻ ሳይሆን አፍሪካን የማስተሳሰር አላማ አላት፣ ኢትዮጵያ አሁን ደግሞ ዘመኑ የሚዲያ በሚዲያ፣ ነው ታሪክህን የምጽፈው። ስለዚህ ያን በሚዲያ ደግሞ ታሪክህን ለመጻፍ የራስህ በአለም ደረጃ ትነግረህ፣ በአፍሪካ ቅኝትና በአፍሪካ ሀሳብ የሚመራ ሚዲያ ያስፈልገናል። ሂደህ መነጋገር መቻል አለብህ። በዛ ቋንቋ ነው አሁን የምትነጋገረው። ካልሆነ ሌሎች እስከሰሩል ድረስ በነሱ ቅኝት ነው የሚሰሩ ምስክርነት ያላትን ኢትዮጵያ፣ በሌላ በኩል ስብራቶቿን እየጠገነች በጎ ነገሯቿን ይዛት የምትሄደው ኢትዮጵያ እንደገና ደግሞ በነዚህ ሁሉ ነገሮች ለዋላዊነቷን ጠብቃ የምትኖረውን ኢትዮጵያ ይዞ መቅረብ መቻል አለበት። ይሄን ትርክት ነው ይዘን ምንቀ ስለዚህ አለም ሲያይን ስለ ሰባ ሰባቱ ረሃብ ስለ ስልሳ ስድስቱ ጦርነት ስለምን አር ለማውራት ያለበት አሁን እንደምናየው ኢትዮጵያ ቅርሶቿን እያስመለሰች ነው። ኢትዮጵያ እየተሸለመች ነው። ኢትዮጵያ በዚህ ጉዳይ ላይ የነበራትን ታሪክ እየቀየረ ስለዚህ እኛም በዛው ዓለም ውስጥ የምንፎካከር ስለሆን ሚዲያዎቻችን ይህን ሚና የሚወጡት፣ ኢዜአ አሁን ባለበት ቁመና ይህን ሚዲያ ለመወጣት የሚያስችልበት አቅም ላይ ነው።